እንዲህ እንዳደረግሻት ማለት ነው። ከዚህ በፊት ጓደኛ ይነሽ ብለሽ ስትነግርኝ የነበረውን ሁሉ ነገር ሚስጥርሽን ሁላ ነው ሚዲያ ላይ የምበትንልሽ ለባለቤትሽም ሳይቀር ማለት ነው። ያኔ ትዳርሽን እምታጫትርሽ፣ ኔ ውድ ረሳሽ፣ ሁንዴ ረሳሽ። እንደ ትዳርሽንም ታጫለሽ፣ ገባሽ ሳይድንም ታጫዋለሽ። እንዴት እንዳገኘችን ሳይድን እኮ እናቃለን። ማንኛችንም አቃለው፣ ደግሞ ታቂያለሽ፣ እንደማቅ ታቂያለሽ በዚህ ራሱ አንቺ ነሽ ኔ ነኝ ክፉ፣ ኔ ነኝ አንቺ ነሽ ወሬኛ። በዚህ ራሱ ሰውዬ ሲቸገር ብቻ አይደለም አንድ ላይ የሚገናኘው የሆነ ችግር ሲፈጠር ለችግር አታወሪ። አሁን እንዲህ ከምታወሪ ምላሳም ከምትሆኝ እኔ ይዋጣል መዋጣት ይዋጣልናል። ግን ይኸውልሽ ሚስጥርሽን ነው በሚዲያ የምዘገዝክልሽ የማወራልሽ፣ የምናገርልሽ። ገባሽ ምንም አይነ አንቺ አንቺ አዩ ረሳ ረሳ እንዲሁም ከፍዬሽ ነው የምታወሪው፣ ሚዲያ ላይ እኔ እከፍልሻለሁ፣ ሚዲያ ላይ አውጪው፣ ምስጥር እኮ አንቺ፣ ከፍለሽኝ እኔ ስለ አንቺ ሚዲያ ላይ ላወጣ። ወይዘሮ ቡኒ ሱመያን ካዩ ጋር ሄደን እንቀጠቅጣታለን። ሱመያ ባገኝሽ እኔ እሽት ነው ማድረግሽ። ሱመያ አለቅሽም፣ ቡ አዩን ምንድነው የምትናገሪው? ማን ስለሆንሽ ነው? አንቺ አሮጊት፣ አንቺ ቅብር ጥሴ ስትል የነበረች ቡኒ ላዛች ጠበቃ በጎን በቆመችላት ልጅ እያገኘች ነው ማለት ነው አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ በያላችሁበት የአለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ሰላም ብያለው ሰላማችሁ ይብዛ እንዴት ናችሁልኝ ጋይዝ ከኔ ጋ አልሐምዱሊላህ ሁሉ ሰላም ነው እንግዲህ መግቢያ ላይ ያያችሁት የወይዘሮ አዩና የወይዘሮ አዩና የወይዘሮ ቡኒ ቪዲዮ ነው እንግዲህ ወይዘሮ አዩና ቡኒ በዚህ ልክ እንግዲህ አልጠበቅንም። እንደ ያችለ ሱመያን እንክት እያደረገች እየተሳደበች ላዩ የቆመች የነበረች ያዩ ጠበቃ ዛሬ ላይ ባዩ ተደበደበች ሲባል ማን ያምናል ማን ያምናል? እንደች ተቀያየ። ዱኒያ ድዋራ ናት ይባላል። ደረሰልሽ ደረሰብሽ። አልሙሂም ወይዘሮ ቡኒ እንግዲህ ደረሰብሽ። አይ እወደድ ባይ ቂጧ ገንቦ ያህላል ነው የሚባለው። እወደድ ባይ ምንድ ነው የሚባለው? ተረታለ ና እወደድ ብለሽ ስት ለፊ እንግዲህ አለፋች ሻዩ። ምንም ማድረግ አይቻልም። እውነት ለመናገር ያው በዙሪያ ያለ ጥፌ ያልቀመሰ ሰው የለም። እንግዲህ ቡኒና የቡኒና የአዩ ቪዲዮ የዛሬው ምንድን ነው የታያችሁ? እውነት ካሜራ ተቀምጧል። ቡኒ ካሜራውን እንዳላየችው ተደርጎ ነው የተሰራው። ቡኒ ካሜራ እንዳለ ሳታቅ የተሰራ ቪዲዮ ነው። አይደለም፣ ሞኛችሁን ፈልጉ፣ ሞኛችሁን ፈልጉ። እውነት ቢሆን ግን ትክክል ነበር ማለት ጥሩ ነበር የሰራሹ። አዩዬ አዩዬ ብላለች ሱመያ ማለት ነው። እና እዚህ ወደ ካሜራው እየዞረች እየሳቀች ነበረ። እና የማይመስል ነገር ነው። አሁን ላይ በጣም እያጠራጠራችሁን ነው። ድራማ ነው ብላችሁ ስሩ። እኛ ድራማ ሰልችቶናል። ሀቂቃ ማለቴ እውነት ነው ብለው እየሰሩ በድራማቸው እኛን እየዋሹ እውነታውን እነሱ ብቻ ያውቀውት ብዙ የሚያወዛግቡ ሰዎች አይተናል። ና እንደዚ አይነት አንፈልግም፣ ተከታታይ ድራማ ብላችሁ ስሩልን። እውነት ለመናገር እኔ የመሰለኝ በቃ እየተነጋገሩ ሱመያን የሱመያን ጨጓራ ለመላጥ እየሰሩ ነው የመሰለኝ እና ሱመያ ደግሞ ምን ያክል ትግስት እንዳላት ምን ያክል ትግስተኛ እንደሆነች ምን ያክል ልባም እንደሆነች ታቃላችሁ። ታቃላችሁ። አንጫጫቻችሁ ድፍን አዳማን አንጫጫቻኋችሁ። የምሬን እኮ ነው። ያሲን እንግዲህ ልጆቹ ነበር መንጠቅ እያለ ሲፎክር ላዩ አዩን ጠባቂ ሰይድ የመን እንደሄደ ካዩ ጋር አቄ ትቄ ስር ምናምን ሲል ዛሬ ጥርሱን አጣ ጥርሱን አጣ ማለት ነው እ እና እንግዲህ ስሙ እውነት ይሁን ውሸት ያጠራጥራል ነገር ግን ውሸት አይመስልም ጥርሱን እኝ ሲል ሳየው ያጠራጠረኝ ማን ነው አሁን ላይ እየሰሩ ያሉት አሁን እየሰሩ ያሉት ሰኢድ ና አዩ እና ቡኒ እየሰሩት ያሉት የዚህ ስንት ቪዲዮዎች ናቸው አንድ ሁለት ሶስት ቪዲዮዎች በቃ ተመካክረው ነው እንዲ እንድላ አድርገውኛል ማለት ነው ጋይስ ከዛ በፊት ግን በጭራሽ በጭራሽ እኔ አልጠረጠርኩም። እውነቱን ስነግራችሁ ያው ትክክለኛ የሆነ ነገር እንትን እያለ ነው እያሳዩን እንዳለ ነው የገባኝ የነበረው ማለት ነው ጋይስ እና አልሙሄም ሱመያ እንጫጫቻችሁ የምር እስኪ ሌላ ቪዲዮ እንመልከት። አዩ ዛሬ ፉከራ ላይ ናት። ዛሬ ነገ ሳይ ቤቱን ሄዶ ገዛልኝ። እኔም ደግሞ ተቀብዬ መጣው ማለት ነው። እንደውም እሱ እዛ ውስጥ ሰርፕራይዝ ያደረገኝ ምን እንደሆነ ታውቃላችሁ? ቤት ተነጋግረን ሄድ ባለ ሶስት መኝታ ነው ተባለ፣ እንሄድ ነው። እሱ ደግሞ ባለ አንድ መኝታ ነው የምገዛልሽ አለኝ። እንዴት ነው እንዲህ አደረገ የምገዛልኝ? እኔ አልፈልግም። በተአምር ባለ ሶስት መኝታ ካልሆነ እኔ አልቀበልም አልኩት። ከዛን አየ ካለና አዩ ሰርፕራይዝ እንኳን ደስ ያለሽ ይኸው ባለ ሶስት መኝታ ብሎ ሰርፕራይዝ አረገኝ ማለት ነው። ሬዳዋ ሄደ ሱመያን አጣት። ስለዚህ ሰኢድ በእኔ ትእዛዝ ስር ነው ማለት ነው። ሰሞኑ ሰኢድ እንግዲህ ዛሬ ባለሶስት መኝታ ቤት ገዝቶ ሊናቀጣይ ደግሞ ፕሌን አስገዘዋሉ። ከፈለግኩም ደግሞ ሱመያን የትም በቃ ሄዶ እንዳይፈልገት ማድረግ ትችላለሁ። ሰኢድ ከእኔ ቁጥጥር ስር ነው። ከአሁን በኋላ በእጄ ነው ሁሉ ነገር። ተሸክመኸኝ ከተማዋን አዙረኝ ብለው ራሱ ተሸክሞኝ ይዞራል። ሱመያን ካሁን በኋላ እግርህን አታነሳም፣ ሱመያን ፍለጋ ብዬ ማስቀረት እችላለሁ። ሁሉም በእኔ ፈቃድ ነው፣ ከኔ ስር ነው እያለች ነው እንግዲ። አዩ በመጀመሪያ እንግዲህ ቤቱም መብሩክ ብለናል። እንኳን ተገዛልሽ እንኳን ተገዛልሽ። የሰው ደስታ የማያስደስተው ሰው አይደለሁም። ነገር ግን አንቺ ከስራሽ አንጻር፣ ከድርጊቶችሽ አንጻር ሴት ሆነሽ በሴት ላይ የምትናገሪው ነገር እኔ በልጣለሁ፣ እኔ ብሳለሁ የምትዩ ነገር እኔ ብሳለሁ የምትዩ ነገር በሰው ባል ላይ መጣሽ፣ የብቻ ባል ነው የምትዩ ነገር እሱ እሱ ነገር እንድትጠላሽ አድርጎናል። እንዴት ይሴት ሆና በሴት ላይ እንደዚህ አይነት ነገር ታደርጋለች የሚለው እንደ ሴትነት ብዙ ብዙ እህቶች ብዙ ኦዲንስ፣ እኔ አዩን ሲደግፍ ያየው ኦዲንስ የለም። ምናልባት በትላንትና ይሄን ቦኒን በትዳራት ትግቢ ትዳርሽን ኑሪ፣ የሰው ትዳር ለማፍረስ አትሩጪ ባለችሁ ላይ አንዳንድ ኮሜንቶች አይቻለሁ። ዛሬ ልክ ነሽ፣ ዛሬ ትክክል ነሽ የሚል እንጂ እንደው ልታሰር ነው እንኳ ያለች ቀን አንድ ኮሜንት አንድ ኮሜንት እንኳ አላየሁም። አትታሰሪ የሚል ማለት ነው። በታሰርሽ በታሰርሽ የሚል ነው። እና ያው በተግባርሽ ይሄ ሁሉ ጥላቻ እየደረሰብሽ በተግባርሽ ነው። እና ያው ቤት ስለተገዛለሽ የሰው ደስታ ያስደስተኛል እኔ ነገር ግን አሁን ሱመያን እንዳይፈልጋት ማድረግ እችላለሁ። እየተነጋግራችሁ ከሆነ ስሩ እንግዲህ ስሩ። እሷም አትፈልገኝ ብላለች። አትፈልገኝ እንድትፈልገኝ አልፈልግም ብላለች። አልሙሄም ሱመያ ባለችበት አላህ ይጠብቃት ከነ ልጆቿ ጥሩ ቦታ ላይ ና ደስ የሚል ህይወት እየኖረች እያሳየን አንቺም ደግሞ በሱመያ ላይ ያደረግሽውን ባንች ላይ ደርሶ ያሳየን፣ እዚሁ ሚዲያ ላይ ያሳየን ኗሪ ያድርገንና ማለት ነው። ምክንያቱም በቃ ሁሉም የስራውን ውጤት ሲያገኝ ጥሩ ስለሆነ ማለት ነው። እና ውድ ቤተሰቦቼ እንግዲህ አዩ እየጎረረች ነው፣ አልተቻለችም። በጣም ጉራ ላይ ናት። እንግዲህ ፕሌኑንም ሲገዛ አሳይን። ምንም ማድረግ አይቻልም። እንጠብቃለን። ይገዛልሽ አልሙሄም እኔ አሁን ላይ ድራማ ድራማ እየመሰለኝ ነው ሐቂቃ አሁን መጨረሻ አካባቢ እያደረጉ ያሉት ነገር ማለት ነው። እና ውድ ቤተሰቦቼ ሁላችንንም ፈጣሪ ልቦና ይስጠን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ለሁላችንም ፈጣሪ ልቦና ይስጠን። በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።